ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። የአንተ እድገት የቱ ነው ነው አሁን? የአንተ እድገት የሚለካው ከዝናሽና ከአንተ ኪስ ነው የሚለካው። እሱና ሚስቱ የሆነች ብፍ ያዘጋጅተው ደሃ ጠርተን ነዳያን መገብን ይላል። ራሱ ያደየሁን ህዝብ ቤቱ እንደዚህ አይነት ጨካኝ ሰው ነው አብይ ማለት እኮ። ይሄን የአብይን ድምጽ መስማት ራሱ ችግር ነው ማለት የጤና ክላለሁ። ይሄን እድገት በተገለጠ አይን ማየት ካልቻል መጠበቅ ካልቻል መደገፍ ካልቻል አደገኛ ጣጣ እና መከራ ሊያመጣብን ይችላል። 130 ሚሊዮን ህዝብ እንዴት አስጠነቅቃለሁ ይላል? እንዴት ምን ምን አይነት ንቀት ነው? ምን አይነት ትዕቢት ነው? እንዴት አይነት መወጠር ነው? እኔ በጣም እኮ ነው የሚገርመው። ሲያዘው የነበረው አለቃው ሰውዬው የጤና ችግር እንዳለበት ሲናገር እኛ በጆሮአችን ሰምተናል። መሸፋኑ ጋር ነው የተጣላህ? መች ከሌላ ተቃዋሚ ፓርቲ ጋር ነው የተጣላህ? ከአርሶ አደሩ ጋርና ህዝቡ ጋር ነው የተጣላህ። መንግስት በፊት የደቀለው የድጋፍ መሰረት ምናምን በሙሉ ተንጠባጥሮ ተንጠባጥሮ ዛሬ የአብይን ድምፅ መስማት የማይፈልግ ህዝብ ተፈጥሯል። መከላከያውን የምታዋርድ ህዝቡን የምትንቅ የጸጥታ መዋቀልን የምትንቅ እና አንተ ብቻ እንደሆነ አዛጁ ፈላጩ ቁራጩ አንተ እንደሆነ ይነቀል ወይስ ይንቀልን ነው አሁን። ምርጫው የኛ ነው ሰላም፣ ጤና ይስጥልኝ አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰቦች እንደምንቆያችሁ እንደምናረክዳቸው በመላዋ ዓለም የምትገኘው የጽናት ተከታዮች፣ በቅድሚያ ሰላምታችን እያቀረበን ፕሮግራማችን እንጀምራለን። እንግዲህ የዛሬ ፕሮግራማችን በዋናነት ጠቅላይ ሚኒስትሩ የፕሮፓጋንዳ መሳሪያ በሆነው ኢቲቪ ላይ ቀርቦ ካለመለልስ የሰጠው እሱ ጉዳይ ብዙ አጀንዳ ባይሆን በእኔ በኩል ደስ ይለኛል። ምክንያቱም ሰውዬው ራሱ አጀንዳ ለመሆን ነው የፈለገው። ግን አጀንዳ መሆን አልቻለም። እሱ ራሱ የበለጠ ራስ ምታት ሆኖበታል። የሆነ ሆኖ ግን ዛሬ ተናግሯል የሚባላቸው ነጥቦቹ በጣም አስገራሚ ነጥቦች ደግሞ ስላሉ እድገት አለ ወይ ያለ እንደሆነ እውነቱን ለመናገር የኢትዮጵያ ሕዝብ አይኑ እንዲገለጥ ልቦናው እንዲከፈት ያገኘውን መልካም እድል ያገኘውን የተከፈተ ብርሃን በማስተዋል እንዲጠቀምበት ከከፍተኛ ማሳሰቢያን ጭምር ነው። አሁን የማንሳውን አሳሳብ የማንሳው ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው። ይህን እድገት በተገለጠ ዓይን ማየት ካልቻል፣ መጠበቅ ካልቻል፣ መደገፍ ካልቻል፣ አደገኛ ጣጣና መከራ ሊያመጣብን ይችላል። በዋናነት ኢትዮጵያ ውስጥ እየተመዘገበ ያለው እድገት እድገት አይደለም፣ እንደውም ተአምራዊ የሆነ እድገት ነው። እና ህዝቡ ደግሞ ዓይኑን ገልጦ ይህንን እድገት ማየት የማይችል ከሆነ ከባድ ሁኔታ ይገጥመዋል፣ መከራ ይገጥመዋል ነው ያለው። እና እሱ ጉዳይ ላይ በጣም ገርሞኛል። ምን ለማለት ፈልጎ ነው? ይህ እድገት ተአምራዊ እድገት ነው ከእድገትም በላይ ነው። እና ይህን እድገት ደግሞ አይናችሁን ገልጣችሁ ማለት የማችሉ ከሆነ መከራ ይገጥማችኋል የሚለው እንድምታው ምንድነው የሚለው በጣም አስገራሚ ስለሆነ፣ ምን አይነት እንግዲህ ይሄ ሰውዬ ነው ጀኔራሎችንም የሚያዛቸው እንደዛ አጠቃላይ ያለውን ኢትዮጵያ ውስጥ ያለውን ሁኔታውን በዚህ ሰው እጅ ነው የተቀጫ እና ምንድን ነው ትርጉሙ ምንድን ነው? እያስጠነቀቀን እኮ እንደውም በታላቅ ማስጠንቀቂያ አቀርባለሁ ነው የሚለው። እየመጣ ያለውን ብርሃን፣ ይሄንን ብርሃን ህዝቡ አይኑን ገልጦ ማየት የማይችል ከሆነ ሊገጥመው የሚችለው አደጋ ከባድ ነው፣ መከራ ይገጥመዋል እያለ ማስጠንቀቅና ማስፈራራት ምን ማለት ነው? ሰውየው ግን የጤናው ጉዳይ እኔ አሁን በጤናው ጉዳይ ራሱ ሰው መቸለቅ አለበት። ከፍተኛ የሆነ የጤና እክል ያለበት ሰው ነው ሰው እርግጥ ነው ከዚህ በፊትም በጣም የሚቀርቡት ሰዎች ሲናገሩ ሰምተናል። የሚቀርቡት ሰዎች እንደውም አለቃዎቹ ሲያዘው የነበረው አለቃው ሰውዬው የጤና ችግር እንዳለበት ሲናገር እኛ በጆሮችን ሰምተናል። እዛ ኢንሳ በነበረበት ሰዓት ላይ ሜቴክን ሲያሳድሩ የነበሩ ሰዎች የተናገሩት ነው። እና ሰውዬው ከፍተኛ የሆነ የበታችነት ስሜት ያለበት የሚናገረውን የማያውቅ እና ራሱ ተፈጥሮ የሆነ ጸጋዎቹ እራሳቸው የሚሸማቀቅ ነው። ለምሳሌ እዚህ ሚዲያ ላይ እንደው መግለጹ አያስፈልግም እንጂ ዐብይ አህመድ ማለት በተፈጥሮ የነበረው የፊቱ ገጽታ እንደዚያ አልነበር። በተለይ ከንፈሮቹ ምናምን ምናምን እንደዚህ አልነበር፣ የተገለበጠ ከንፈር ነበር። እኛ እንግዲህ የሰማነውን ነው። እዛው አጠገቡ ጋር ሲያስታድሩት የነበሩ ሰዎች ያወሩት ያን የተገለበጠ ከንፈር ከንፈራ ምናምን ሲሉት ተሸማቆ ያንን በሰርጀሪ ምናምን ያሰራ ሰው ነው። ብዙ ጊዜ እንደው ካያችሁት ከንፈሩ የሰርጀሪ የተሰራበት ነው እንጂ ግልብጥ ነው። እና ይሄ ሰው እኔ ልክ እንደ ከንፈሩ ጭንቅላቱም የተገለበጠ ይመስለኛል። ህዝብ እኮ እንዴት መቶ ሰላሳ ሚሊዮን ህዝብ እንዴት አስጠነቅቃለሁ ይላል? እንዴት ምን አይነት ንቀት ነው? ምን አይነት ቤት ነው? እንዴት አይነት መወጠር ነው? እኔ በጣም እኮ ነው የሚገርመው። እዛ ቦታ ላይ እኮ ያመጣው እኮ እኔ የህዝብ ጠቅላይ ሚኒስትር ነኝ ብሎ ነው። የህዝብ ጠቅላይ ሚኒስትር ነኝ ብለህ ደግሞ የመጣው ደግሞ ህዝቡ የስልጣን ሉዓላዊ ባለቤቱን ተጠቅመ እኔ ያመጣሁትን እድገት ማትቀበሉ ከሆነ ዋጋ ትከፍላላችሁ ቀበሌ ያስተዳድራችሁ የማታውቁ ሰዎች ስለመንግስት ታወራላችሁ አውራላችሁ ምናምን አንተ ማነህ እንዴ አንተ አንተም እኮ ቴሌግራም ተሸክመ ስትሮጥ የነበርክ ነው ገደል ለገደል ስትሽከረከል የነበርክ ሰው ነው አሁን ጠቅላይ ሚኒስትር ሆኖ የመጣው የትኛው የመንግስት ተሞክሮ ውስጥ ኖሮ በየትኛው ውስጥ የትኛው ኢንሳ ምናምን ውስጥ የገባው የደህንነት መዋቅር ውስጥ የገባው እሱን እንደ ትልቅ ተሞክሮ አይተህ ነው። ሀገር ለመምራት የግድ የቀበሌ ተሞክሮ ያስፈልጋል። ሰማንያ ሦስት አሸንፈው ሰማንያ ሰባት ላይ ህገ መንግስት የጻፉ ሰዎች የቀበሌ ተሞክሮ ይኖራቸው ነው። አሁን አንተ የያዝከውን ስርዓት እኮ ሀያ ምናምን አመት አሸክመው ያመጡ ሰዎች፣ ስርዓትን በሂደት ነው የሚሰሩት እንጂ በአንድ ጊዜ አልሰሩት? አንተ ትናንት ተቀብየዋለሁ ያልከው የመንግስት መዋቅርን ሪፎርም አድርገን ውስጥ ያለውን ተቋም አልነበረም ምን አልነበረም ይሄን ሁሉ ሰራ ነው ያልከው ለአንተ በሚጠቅም መልኩ ያንተን አገዛዝ የሚቀበል ተቋም ለመፍጠር ቢያንስ ሂደት ጠይቀዋል። አምስት ዓመት ይሁን ስድስት ዓመት፣ ቀበሌ ለማስተዳደር የመንግስት መዋቅልን ለማስተዳደር ፕሮፌሽናል ሆኖ የሚመጣ እሱ በሂደት ነው እየተማር የሚሄድ ዋናው ግን ሎጂኩ ነው፣ ዋናው ግን ሳይንሱ ነው። ስለዚህ የመንግስትን አስተዳደር ለማወቅ የግድ ቀበሌ የሄዱ የፔሮል ፈራሚ ምናምን ምናምን መሆን ላይጠበቅብ ይችላል። እና ከየትኛው ተሞክሮ ከየትኛው ሳይንስ ነው እንደዚህ አይነት እንቀጥል? ይህ ብቻ አይደለም። ከዚህ በፊትም እኔ እዚህ ወደ ከምባታ ምናምን ሄጄ የኮሪደር ልማት ምናምን እሱን አስጀምራለሁ። ስልጤ አካባቢ እናንተ ደግሞ ወይ ወደ ዘመዶቻችሁ ምናምን ብሎ። በእርግጥ መናገር የፈለገው ለአንዳንድ ሰዎች ናቸው፣ ያው እዛ መልሱ ቢገባ ነው ለማን እንደሆነ መልእክቱ። ግን ሰውዬው በነገራችን ላይ የትም ቦታ ሂድ ሰው መንግስት ሆነ የመንግስት በጀት ይዘህ እኔ ላሰራ ነው ማለት የጤና ነገር ነው ወይ? አንተ ነው ወይ የምታሰራው? እንዴታ በጣም እኮ የሚገርም እኮ ነው አብይ አህመድ የሚባል የፕሮጀክት አለ ማለት ነው ወይ? ንገረን እና ያው ይለይልን። አገሪቷ ውስጥ ጠቅላይ ሚኒስትርም የግል ባለ ሀብት አሁን እኮ መለየት እኮ አልቻለም የትኛው ማለት ከድህነት ተነስቶ ከመደብ ላይ ተነስቶ ከባድ ሀብታም የሆኑ አብይ አህመድ ወይስ የትኛው ይሄ ጠቅላይ ሚኒስትሩ አብይ አህመድ፣ እኔ የማሰራው እኮ አይደለም መንግስት የሚያሰራው? ሲገለጽ እራሱ መንግስት መንግስት ከሆንክ ነው። ግን አንተ ግን መንግስት የሚባለውን ነገር እንኳን አትቀበል። በዙሪያ የተሰበሰቡት ሁሉ እናንተ ምን አገባችሁ እያልክ የምታዋርዳቸው፣ በምክር ቤት የምታዋርዳቸው፣ መከላከያውን የምታዋርድ፣ ህዝቡን የምትንቅ የጸጥታ መዋቅርህን የምትንቅ እና አንተ ብቻ እንደሆንክ አዛዡም ፈላጩም ቆራጩም አንተ እንደሆንክ እና እኔ እጄ ስልጤ ላይም አድያ ላይም ምናምን አሁን ፕሮጀክት አለኝ፣ እሱን ላስጀምሩ። ኦኬ፣ እሺ፣ እናንተም ደግሞ ሂዱና እስቲ ለቤተሰቦቻችሁ ነው። አንተ የመንግስት መዋቅር ይዘን የምታሰራውን እኔ ነኝ ካልክ እኛ ምን ይዘን እናሰራታለን? ምምምን በጣም እኮ ሰው ነው። እኔ እኔኔኝ ተብሎም አይገለጽም። እንደ መንግስት እንኳን ብትሆን መንግስት ይ ያስጀምራል ግን አንተ የመንግስት ቁመና የለህም፣ የጤና ቁመና የለህም። እና አሁንም እየታየያለው የዚህ ሰውዬ ባህል ዚህ ከዚህ የተነሳ ነው ርና ኢጎይስት የሆነ ሰው ነው። ግለሰባዊ ስብዕና የሚያጠቃው ሰው በራሱ ጉዳይ ላይ እና በራሱ ስብዕና ላይ ብቻ መድከም የሚፈልግ ሰው። አሁን ሰሞኑን ቲቪ ላይ የተናገረውን ከሰማችሁት በኢትዮጵያ ውስጥ እኮ ባለፉት ሰባት ዓመታት ውስጥ ምንም አልተፈጠረም። በዐብይ የፖለቲካ ምንም ጦርነት የለ፣ በጣም ሰላም ነው። የጩኸት ምሳሌ ነው የሚሰጠው የተወሰኑ ሰዎች ጩኸት ነው እንጂ ሀገሪቷ ሰላም ነች። እዛም እዚህም የሚጮኸው ጩኸት የሚረብሽ የሚመስል ነገር ነው ግን ሰላም ነው። እድገታችን በጣም በሚገርም ሁኔታ እያደግን ነው። ይሄንን እድገት አምስት ስድስት ዓመት የምናስቀጥል ከሆነ በቃ ያበቃልናል። ና ምን አይነት ይሄ በእናታችሁ እንደዚህ አይነት ሰው ላይ እኔ በዚህ ደረጃ እንደዚህ እንደዚህ አይነት ስብዕና ያለው ሰው ልጅ ሀገር ትወድቃለች የሚል በፍጹም በፍጹም እምነትም አልነበረኝም። አላወቅን ማለት ነው። እርግጥ ነው አናውቅም። በምን ነቃል እና ፐርሰናል የሰውየው የጤናው ችግር በጣም ከባድ ነው። እኔ በጣም በጣም አገሪቷን ወደ ማቅ ውስጥ እየከተታት ብቻ አይደለም ብትንትኗን ለማውጣት ጫፍ ላይ እየደረሰ ነው ነገሩ። ስትበታተን ደግሞ ዋጋ የምትከፍለው ደግሞ አሁን ስልጣን ላይ ያለ ሀይል አሁን ስልጣን ላይ ያላችሁ ታ ይህንን ሰውዬ አንድ ነገር አድርጋችሁ በዙሪያ የተከበባችሁ ሰው የብልጽግና መዋቅር ውስጥ ያለ የፀጥታ መዋቅር ውስጥ ያለ ምናምን ይህን ሰውዬ በፍጥነት ማስወገድ የማይቻል ከሆነ በእርግጠኝነት የእሱ ዕዳ እናንተን ያሸክማችኋል አንድ ዓመትና ሁለት ዓመት ነው በኢትዮጵያ ታሪክ ውስጥ ከባድ ዋጋ ትከፍሉበታላችሁ ከባድ ዋጋ እና ዐብይን ማስወገድ በራሱ ራሳችሁን ለማዳን እንደሆነ ማመን ከዚህ በላይ ማሳያ ምንም ነገር የለም። የጤና ችግር ያለበት ሰው ነው ሕክምና የሚያስፈልገው ሰው ነው። እና በሱ በሽታም ደግሞ በጣም ብዙ ሰዎች ተጎድቷል። እና የሚሰጠው ኢንተርቪው እኮ ምንም አገሪቷ ላይ ምንም ችግር አልተፈጠረም ሰላም ነን አድገናል እንዲሁም ይሄንን እድገት ዓይናችሁን ገልጣችሁ እዩ፣ ማታዩ ከሆነ ዋጋ ትከፍላላችሁ የሚል እኮ በጣም ከዚህ በላይ ህፃን ልጅ ምናምን ማንን ነው እሱ የሚያስፈራረው? ጎዳና ላይ ሰው ዳቦ መብላት ያቃተው ህዝብ እያለ ዛሬ ዳቦ ጥያቄ የሚጠይቁ የህክምና ሙያተኞች የደሞዝ ጥያቄ እየጠየቁ እኔም ደሞዝ ያስፈልገኛል ብሎ በደሞዝ ጥያቄያቸው በዳቦ ጥያቄያቸው ላይ ቁም የሚሳለቅ ሰው ሰው ከእጅ ወደ አፍ ከእጅ ወደ አፍ በሚኖርበት ከተማ ላይ መሀል ከተማ ላይ ተቀምጦ እሱ ዝናሽን አቅፎ የፈለገውን ነገር መኖር ይችላል። ምንም ችግር የለም። ዛሬ ሰውን አደረይቶት ከእጅ ወደ አፍ የሚኖረውን ሰው ቤቱን አፈናቅሎ ዳቦውን ቀምቶ ጎዳና ላይ አስተኝቶት ባህል እየጠበቀ እሱና ሚስቱ የሆነች ብፌ አዘጋጅተው ድሃ ጠርተን ነዳያንን መገብን ይላል። እራሱ ያደየውን ሕዝብ ቤቱ እንደዚህ አይነት ጨካኝ ሰው ዐብይ ማለት እኮ ይሄ። ዳቦ ሰጥቶ አደይቶ ጎዳና አስወጥቶ ዳቦ ቤተ መንግስት ጠርቶ ስለሰጠ በቃ ስብዕናውን ገንብተህለስ ይሄ መሪያችንማ በቃ እንደ ዐብይ ምናምን ተብሎ እኮ እንዲነገር ነሽ ሰው ነው ይሄ የጤና ጉዳይ ነው እኮ ጤና አይደለ። እና የሰውየው ጭንቅላት ተገልብጧል፣ እንደ ከንፈሮ የተገለበጠ ነው። እና መታከም አለበት። ህክምና ግን የሚያስፈልገው ግን አገር ለማዳን ያ ካልሆነ በብልፅግና ዙሪያ የተሰባሰበ መንጋ ሁሉ ነገ ጠዋት ዋጋ ትከፍላላችሁ ዋጋ ትከፍላላችሁ። እና አገሪቷን ወደ መቀመቅ ውስጥ እየከተታት ያለ ሰው ከዚህ በላይ ማሳያ ምንም ነገር ስለሌለ ማለት ነው። የጤና እክሉ ከዚህ በላይ ማሳያ ምንም የለም። እኔን ካልደገፋችሁኝና ለውጡን ካልተቀበላችሁ መከራ ውስጥ ትገባላችሁ ብሎ የሚያስፈራራ ሰው እንደ በኢትዮጵያ ታሪክ ውስጥ ነበር? የለም እኮ ይመለስ ዜናዬ እኮ ቀበለ የሚያስብ እኮ ዘመን ላይ እኮ ነው የመጣው። በእውነት ቢያንስ እንኳን ሲገርፈንም እኮ በእውቀት እኮ ነው የሚገርፈን እንደ ሕፃን ልጅ። በጣም በጣም ማፈን ያለብን ዘመን ሰው እየተሸከመ ሕዝቡ አንድ አመትና ሁለት አመት በእርግጠኝነት አይቆየም። ህዝቧ ወደ ተስፋ መቁረጥ ውስጥ እየገባ ነው። በራሱ አሁን አጥፍቶ ጠፊ ነው የሚሆነው ምክንያቱም ዳቦውንም ከልክሎታል። ዳቦውን መከልከል ብቻ አይደለም ዳቦውን ለከለከለው ቤቱን ላፈረሰበት ዐብይ ሎጂክ እየሰጠ ነው። የሎጂክ ትንተና ነው። ተአምራዊ እድገት አለ። ይሄ እድገትማ በጣም ሜራክል የሆነ እድገት ነው። እድገት አለ ወይ ያለ እንደሆነ እውነቱን ለመናገር የኢትዮጵያ ህዝብ ዓይኑ እንዲገለጥ ልቦናው እንዲከፈት ያገኘውን መልካም እድል ያገኘውን የተከፈተ ብርሃን በማስተዋል እንዲጠቀምበት ከከፍተኛ ማሳሰቢያ ጭምር ነው። አሁን ማንሳውና ሃሳብ ማንሳው ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው። ይሄን እድገት በተገለጠ አይን ማየት ካልቻል፣ መጠበቅ ካልቻል፣ መደገፍ ካልቻል፣ አደገኛ ጣጣና መከራ ሊያመጣብን ይመጣብን ይችላል። እና ይሄንን እድገት የማይቀበሉ ሰዎች ዋጋ ክፈሉ፣ ዓይናችሁን ግለጡና ተቀበሉ እየተባለው ነው። ስለዚህ ምንድነው? ያው አብይ የመጨረሻው እኔ ከፍርሃትም፣ አንዳንድ ጊዜ ከጤናም እክሉ ከፍርሃትም የመጡ ንግግሮች አሉ። በፊት የነበረው የድጋፍ መሰረት ምናምን በሙሉ ተንጠባጥሮ ተንጠባጥሮ ዛሬ የአብይን ድምፅ መስማት የማይፈልግ ህዝብ ተፈጥሯል። ከጫፍ እስከ ጫፍ እንኳን ሌላው ይቅርና የኦሮሚያ ላይ ራሱ የዚህ የብልጽግና የመንጋ ሰራዊት የቅልብተኛው ሰራዊት እንጂ አብዛኛው ኦሮሞ ራሱ ተከፋፍሏል ባ ድምፁ ያስጠላው ህዝብ እኮ ነው የተፈጠረው። በጣም እኮ ነው የሚገርመው። በኢትዮጵያ ውስጥ እንደ አብይ የድጋፍ መሰረት አግኝቶ ድጋፍ መሰረቱን ሁሉ አቅልቶ ድምፁን ድምፁን የጠላበት እንደውም አታሰማኝ ለጤና ሁሉ ይሄ ጉዳይ ችግር አለብኝ ምናምን ብሎ የሚያስብ ትውልድ ነው የተፈጠረው። እንደዚህ አይነት ማህበረሰብ ነው የተፈጠረው። የዐብይን ድምፅ መስማት እራሱ ችግር ነው ማለት የጤና እክል አለው ይሄ ሰውዬ ነው እንግዲህ አሁን ስለ እድገት የሚናገር። እስኪ አዲስ አበባ ላይ ዞር ብለህ ተመልከት። እስኪ አዲስ አበባ ውስጥ ያለ በየአካባቢ ያለ ነዳያን እኮ ዳቦ የዳቦ ያለ እያለ እየጠየቀ ነው። ዛሬ አቅም ያላቸው ሰዎች በፌስቡክ በምናም ምት እርዳታ እያሰባሰበ የሚጠይቀው ድህነቱ፣ አቅም ያላቸው ሰዎች ምናምን ትናንት የተሻለ ገቢ የነበራቸው ሰዎች ዛሬ እንኳን ከእጅ ወዳፍ የሚኖሩበትን ሁኔታ አጨለመህባቸው። በከፍተኛ ደረጃ ድህነት ከደረጃ በታች የሆነበት የማህበረሰብ ክፍል ዛሬ እንደ አሸን የፈላበት ነው እንደውም ትናንት ሚድል ኢስት የነበረው መካከለኛ ገቢ የነበረው ወርዶ አሁን የድሃ ድሃው ነው የአንተ እድገት የቱ ነው ነው አሁን የአንተ እድገት የሚለካው ከዝናሽና ከአንተ ኪስ ነው የሚለካው ከአንተ የድህነትና ያ ታሪክን አልፈህ ከሰሌን ላይ መተኛት ከመደብ ላይ መተኛት አልፈህ ቤተ መንግስት ገብተህ ቪኤት ስለነዳህ ነው ወይ እድገትን የምትመዝኑ? ህልማችን እየኖርን ነው እኮ ነው የሚለው ከመጋቢት ሀያላት ጀምሮ የተናገርነውን አንድ በአንድ ህልማችን እየኖርን ነው። አዳነችም ትለዋለች ህልማችን ነው የምንኖር። ህልማቸው ይሄ ነው ማለት ነው፣ መግደል፣ የሰው ደም ማፍሰስ፣ የሰውን ቤት ማፍረስ፣ ዳቦውን መከልከል፣ ህልማቸው ይሄ ነው። ይሄ የስልበት ህልማችሁ ይሄ የእርኩስ መንፈስ ህልማችሁን እናንተ እየኖራችሁ ህዝቡ ግን እየተሰቃየበት ነው። ዛሬ አዲስ አበባ ህዝብ እየተሰቃየ ነው። የአማራ ህዝብ እየተሰቃየ ነው። የትግራይም ህዝብ እየተሰቃየ ነው። የኦሮሞም ህዝብ እየተሰቃየ ነው። ያልተሰቃያለን ደቡብ ውስጥ ያልተሰቃያለን። አንቃችሁ እኮ ዛሬ ያዛችሁ፣ ህዝቡን እኮ አንቃችሁ ያዛችሁ አንተ ግን ህልምን እየኖርክ ነው። አንተና በዙሪያ የተሰበሰበ ህልማችሁን እየኖራችሁ እንደሆነ እየነገራችሁ ነው። ግን ህልማችሁን ስትኖሩ የሌሎችን ህልም በማጨናገፍ ነው እየኖራችሁ ያላችሁ፣ የሌሎችን ተስፋ በማጨለም ነው እየኖራችሁ ያላችሁ። የእናንተ ተስፋ የሚያጨለም ትውልድ አይፈጠርም ወይ ነው ማለት። አንተ ህልምን እየኖርክ በህልም ዋና ውስጥ እየሆኘ በብልፅግና ባቡር ውስጥ ያልተሳፈረ ሁሉ ዋጋ ትከፍላለህ እያልክ የምትዝት፣ እንዴት ህዝቡ ብትንቀው እንደሆነ እንደው ከዚህ በላይ ማሳየ። የኔ ጥያቄ ምንድነው? እንደዚህ አይነት መልስ የሚመለስለት ህዝብ በውጤት ደረጃ ነገ ጠዋት ምን ሊገጥምህ ይችላል? እንደው በቃ አርፎ ይቀመጣል እጅና እግሩን ጣጥፎ ምናምን በቃ ብልጽግና አልፋና ኦሜጋ የማይሸንፍ ኃይል ነው ብሎ የሚቀመጥ ይመስላል? አይመስለኝም። ስለዚህ ዋጋ ትከፍላለን። ደጋግሜ የምናገረው ምንድን ነው፣ ዐብይ አህመድ ዋጋ ትከፍላለን። አመት በኢትዮጵያ ታሪክ ውስጥ አንድ አመት ዐብይ አህመድ የሚሸጋገርበት ዘመን ከተፈጠረ በእውነት በእውነት እንደ ህዝብ ተሸንፈናል ብዬ እኔ አምናለሁ። እንደ ህዝብ ዋጋ ትከፍላለህ። ከባድ ዋጋ ነው የምትከፍለው። በብልጽግና ውስጥ የተሰባሰበ የብልጽግና ድሪቶ የሰበሰባቸው ሁሉ ዋጋ ያስከፍለዋል። እነሱም ዋጋ ይከፍላሉ፣ አንተም ዋጋ ትከፍልበታለህ። ዋጋ ያስከፍለዋል። መዳን የሚችሉት ዛሬ ነው ይህ ሰውዬ ማስወገድ ሲችሉ ብቻ ነው። በዙ ላይ ያለ መዋቅር ካልሆነ አንድ ዓመት በኢትዮጵያ ታሪክ ውስጥ ዐብይ አህመድ በዚህ ደረጃ ይዟቸው አይቀጥልም። ከባድ የሆነ ቀውስ በአገሪቷ ውስጥ ያስከትልባቸዋል የማይቀር ጉዳይ ስለሆነ ነው መሀል ሀገሩ ላይ የሚፈለድ ኃይል አለ። የመሀል ሀገር ኃይል ይበላቸዋል። ስለዚህ ዛሬ በረሃብ እየቀለልክበት ያለው ዛሬ አድግሃል፣ ዳቦ ሳይበላ ጠግበሃል። የዳቦ ጥያቄውን አደባባይ ላይ ወጥቶ የሚጠይቁትን ሰዎች የደሞዝ ጥያቄ የኔም ጥያቄ ነው እያልክ የምትሳለቅበት ነገ ጠዋት ተሰባስቦ ጋውኑም ነጭ ነጠላውም ተሰባስቦ ይመጣልሃል። ተሰባስቦ ይመጣልሃል። የማይቀር ጉዳይ ነው። ያኔ ትገባለን። ያኔ መሄጃ የለም። ያኔ ብትጮም ያድንህ የለም። በግራም በቀኝም የሚከብህ የራበው ሕዝብ ሊበላህ ይመጣል። አሁን የምትሳለቅበት ማህበረሰብ፣ አሁን ያሾፍክበት ማህበረሰብ ነገ ጠዋት ይነሳል። ሁሉ ጊዜ ተመሳሳይ ነገር አይገኝም። ይሄ ማህበረሰብ ሲነሳ ምናልባት አንተ ብቻ ሳትሆን በዙሪያ የከበቡ በዙሪያ የተሰበሰበው የብልጽግና ሰራዊት ሁሉ ታሪክ ሆኖ ሊቀርበት የሚችልበት እድሎች አሉ ማለት ነው። ይሄ ደግሞ የእኛ ሀገር ብቻ አይደለም፣ በብዙ ሀገር የሆነና የተፈጸመ ተሞክሮ። ዐብይ ወደዛ እየሄደ ነው። አማራ ክልል ላይ አንድ አባት የተናገሩትን እስቲ እንስማው። ነው ኢትዮጵያ ሀገራችን እንግዲህ የምትመራ በአንድ ገበሬ እና በሁለት በሬ ነው። ሁለት በሬ እና አንድ ገበሬ አግዶ እንዴት ነው አገራችን እንግዲህ ሌላ ቴክኖሎጂ ያላረስን በሁለት በሬ እና በአንድ ገበሬ የምትመራ ሆነች ኢትዮጵያ። እድገቷን አቆመች ማለት ነው። አቆመች ማለት ሰው እንግዲህ ሕይወቱን በሰርቶ ታላደሰ ሞተ አለቀ ማለት ነው። ስለዚህ እንዴት ቢያውኑ ነው ይህ መንግስት እንጂ ሌላ ቴክኖሎጂ ነን በሮቻችንና አንድ ራሳችን ነው የምንመራ፣ ኢትዮጵያ የምትመራ ጠቅላላ፣ እኔ እንደማምነው በአንድ ገበሬ በሁለት ብሬ። ስለዚህ ከእነዚኸው ሌላ እድገት እንደርሳለን፣ ትክሎን እንደርሳለን ስንል ከእነዚኸው ደግሞ በሮቻችን አቁመን እኛ እንዳንሰራ ማድረግ ምን አይነት ቢታየው ነው የመንግስት አልፈጀንም ማለት ነው። አቁም ማለት በቃ ዘር ማጥፋት ማለት ነው። ዘርስ እያጠፋ ነው አሁን። እንዲሆነ ይሄን ችካቶ እየተመጣ ነው። አርሶ አደሩ ችካቶ እየተመጣ ነው። መች ፋኖ ጋር ነው የተጣላ? መች ከሌላ ተቃዋሚ ፓርቲ ጋር ነው የተጣላ? ከአርሶ አደሩ ጋርና ህዝቡ ጋር ነው የተጣላ። ይሄ መንግስት ህዝብን ለመጨረስ አይደለም። እኔ እንዲያው ይህ የሚወዳደረው መንግስት የሚገዛው ሊያሳጣ መስል እኛን ጨርሶ፣ ይሄ የሚገዛውና የሚመራው ሊያሳጣ ነው የሚመስል። እንደኛ አላማ ሲመለከተውና እንዲህ አይነት ችግር ያለው መንግስት ነው እና ይሄ መንግስት በቅርቡ ሰዓት ያለም መንግስት ታልከላለን ህዝቦች እኛ ለጌታ ለመድኃኒዓለም ለሁሉም እያዘነ እያለቀሰ እየተቀዝነ አዘንተኛ ያልሆነ የለም። ሁሉም የጥቅዱስ ልብስ ነው እያዘነ ያለ እና እዚህ ድሮስ ነው የዚህ መንግስት ችግሩ ተነግሮ ማያልቅ። በአንድ ሰው ጠጉር ልክ ነው ተነግሮ ማያልቅ። የአብይ ገቨርንመንት ማለት ይሄን፣ የአብይ አስተዳደር ማለት ይሄን። አሁን ህዝቡ እያለ ያለው ምንድነው? ይሄንን ሰው ንቀሉልን። ይነቀል ወይንስ ይንቀልን ነው አሁን። ምርጫው የኛ ነው አብይ አሹፎ በዚህ በጤና የጤና እክል ባለበት አህምሮ እኛን ይንቀለል ወይንስ እንንቀለው ነው አሁን ጥያቄ። አሁን ህዝቡ ላይ መታው ጥያቄ እሱ። እኔ ህዝቡ ላይ ተስፋ ስላለ ይነሳል። ሲነሳ ደግሞ ይነቅላል። ያንን በጣም ነው ተስፋ የምናደርጉ። ይሄን ለማለት ነው። የዛሬ ፕሮግራማችን ይሄን ይመስል ነበር። በሚቀጥለው በሌላ ፕሮግራም እስክንገናኝ ድረስ የጽናት ሚዲያ ቤተሰቦች ስለተከታተላችሁን ከልብ እያመሰገንኩ በሚቀጥለው እስክንገናኝ የዛሬን በዚህ በቃው።